እዚህ ክላስ ያለው ወደ ሰላሳ ምናምን አልጋ ነው ያለው። ትራስ፣ እንደ ፍራሽ፣ አንሶላ፣ ጨርቅ ሁሉ ተዘጋጅቶላቸው፣ ንጹዋቸው ተጠብቆ፣ ሁሉም ነገር ተሟልቶላቸው በየቀኑ እረፍት የሚያደርጉበት ቀን አለ። ምግብ አብደራቸው ሌላ ቦታ ነው። ትራስ፣ ፍራሽ፣ ጨርቅ፣ ሁሉም አንሶላ፣ የተለያዩ ነገር እየተመለከትን እንገኛለን። አንዳንድ ነገር እንደምንሰራ ሳይሆን ወላሂ ሀቂቃተን በአካል ሄደን እንዳየነው ንጹህነት ተጠብቆ ንጹህ ናቸው። ተራሳቸው፣ አንሶላቸው መቀየራ ልብሳቸው ሁሉ ተቀየ የሚቀይሩትን ተዘጋጅተው የተሟላ ካምፓሲ ወይ መደረሳ ነው ማለት ነው ይሄ። ስለዚህ ወንድሞቼ በተረፈ የተከታታይ ክላሶችን እና ምግብ የሚገቡት ና የሚማሩበትን ክላሶች ጋር እንዳለን ተከታተሉ፣ ከኛ እንዳትለዩ ይላቸዋለሁ።